መስማአ ወወልዶ መንፈስ ቅዱስ አህዱ አምላክ አመሰ አመተሱ ለወርሃ ሰኔ በዛቲ ለት አይረፋ ቢይ ነቢይ ሳሙኤል አንድ አምላክ በሚሆን በወል መንፈስ ቅዱስ ሰኔ ዘጠኝ ቀን በዚህ ችለት የታላቁ የነቢይ ሳሙኤል የረብቱ መታሰቢያ ነው። የዚህ ቅዱስ አባት ሁልቃና ይባላል። የእናቱም ስም ሐና ነው። እርሱም ከሌዊ ነገድ ካህኑ አሮን ወገን ናቸው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብሪ ግባውና ወደ እግዚአብሔር እያለቀሰች አዘውትራ ስትማልድ እስ ስለማለደች ይህን የተባረከ ልጅ ሰጣ። በቤቷም ሶስት አመት አሳደገችው። ከዚህም በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላ በመላላክ የሚያገለግለው ሆነ። የካህኑ ኤሊ ልጆች ግን ክፎች ነበሩ። እግዚአብሔርንም አይፈሩም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 ሳሙኤልም ከዚህ አስቀድሞ እግዚአብሔር በራእይ ገና አላወቀውም ነበርና ቃል እግዚአብሔር እንዳልተገለጠለትም ነበርና። ዳግመኛም እግዚአብሔር ሳሙኤልን ሶስተኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለጠራኸኝ እነሆ መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደ ጠራው አሰበ። ልጅ ተመልሰ፣ ተኛ። የሚጠራ ካለ እኔ ባሪያህ እሰማለሁ ጌታዬ፣ ተናገር በለው አለው። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔር መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያህ እሰማለሁ ጌታዬ፣ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማው ሁሉ ሁለቱን ጆሮዎችን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርሁትን ቃልን አደርጋለሁ። በዚችም ቀን በኤሊና በወገኑ ላይ የተናገርሁትን ሁሉ አጸናለሁ፣ እጀምርማለሁ ፈጽምም አለው። ልጆቹ የእግዚአብሔርን ቃል አቃልለዋልና እርሱም አልገሰጻቸውም እና በልጆቹ ኃጢአትን የወገኑን ለዘላለም እንደምበቀለው ነገርሁት። ስለዚህም ነገር በእጣንም ቢሆን በመሥዋዕትም ቢሆን የኤሊ ወገ የወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብይም አልሁ። በኤሊ ወገኖችና ልጆቹ ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ት ከዚህ ሰውረ ከዚህ በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጅ ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው። እንዲያነግስላቸውም ለምነዋልና ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉስ ሊሆን የእሴይ ልጅ ዳዊትን የቀባው ዘንድ ይህን ነቢይ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑ ለዘላለሙ አሜን። ሰላም ለሳሙኤል እንተ ልህቀም ልእሱ ለእግዚአብሔር ውስተ ቤተ መቅደሱ ይሄ ዞ በእዱ ከመያን ሶሱ ሳኦል ቀዳሚ ሶበሰጠጣ ለልብሱ እግዚአብሔር ሰጠጣ ለንግሱ በዚችም ዕለት ቅዱስ ሉኪያኖስ ከሌሎችም አራት ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትን መከራቸውን በእሳት ያጠቃጥሏቸውና ዋሳቶቻቸውንም ሊቆርጥ ሲቆርጧቸው፣ ሲሰቅሏቸው፣ ከእሳት ምድጃ ውስጥም ሲሰጥሏቸው ምንም ምን ጉዳት እንዳልደረስባቸው ባጊዜ ከዚህ ከዚህ ስራ የተነሳ አደነቀ። ክብር ይግባውና በጌታችንም አመነ ያገለግላቸው የነበሩ ጣዖታትን ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህን ስራ ሊሰሩ እንደማይችሉም ተረዳ። ዳግመኛም እንዲህ አለ፣ ይህን ድንቅ ስራ የሚሰራ አምላክስ በእውነት እርሱ አምላክ ነው። በዚህ ከዚህ በኋላም በንጉሱ ፊትን የክርስቲያኑ ነኝ ክብር ግባውና በክርስቶስ አምናለው ብሎ በግልጥ ጮኸ ተናገረም። ንጉሱም ወደ እርሱ አቅርቦ ጣወት በማምለክ እንዳይተው መከረው። ወደ አምልኮ ጣወት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችንም ገባለን። እርሱ ግን አልሰማውም። ስቃዩንም አልፈራም። ከዚህ በኋላ ንጉሱ ጽኑ ስቃይን ያሰቃየው ጀመር። ዘቅዝቀው እንዲሰቅሉት መንጋውን መንጋጋውንም በደንጊያ እንዲሰብሩት ታላቅ ግርፋትም እንዲገርፉ ታዘዘ። ከዚህ በኋላም አራት ክርስቲያን እስረኞች አቀረቡና ከእርሱ ጋር አቆማቸው። ንጉሱም ለአማልክት ጣንጠኑ ይህ ካልሆነ ግን ታላቅ ስቃይን አሰቃያችኋለሁ አላቸው። እነርሱም ለስሕተቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜም ዝናብ ዘነበ፣ እሳቱንም አጠፋው። ቅዱስ ሉኬዎስን ግን እንደ አምላክ ሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉት አዘዘ። በረጃጅም ችንካሮችም ስጋውን ሁሉ ቸነከሩት። ነፍሱንም ለእግዚአብሔር ስ በእግዚአብሔር እጅ ሰጠ። እነዚያን አራቱን ሰዎችም ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትን አክሊል በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛን በከበሩ ሰማዕታት ጸሎት ይማረ። በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። ሰላም ለሉክያን ወዘ አድማ ተወድሶ ምስለ አርባይቱ እደው ሰቃያተ ስቃያተስም በታአግሶ ሰበላ ማለክ ይሷ መስዋይተ ልኡል አስተ አስተ ሃይሶ ለቀነው ወ እስከ መጡ ነብሶ እስመ በአይባን ቀጥቀጡ መንከሶ በዚህችም ቀን የዮሐንስና የጳጳስ አርክ አርክ ልክሳ የረፍታቸው ነው። በረከታቸው ከኛ ጋር ተኑ ለዘላለም አሜን። በስመ አብ ወወልድ መንፈስ ቅዱስ አሀዱ አምላክ አማሰሩ ለወርኃ ሰኔ በዛቲ ዕለት።